ሳውዲ ላይ ያልተለመደውን የካንስሌሽን ጥያቄ በድፍረት አይኔን ጨፍኜ ገባሁበት፣ ከሰሞኑ ማለት ነው። አሰላም አሌይኩም ወራህመቱላሂ ወበረካቱሁ እና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ አዳዲስ ነገሮች እንዲደርሷችሁ አዲስ ልጆች ደግሞ መረጃ ስለማይደርሳቸው ብዙ ጊዜ ላይክ በምታደርጉ ሰዓት ለእነሱ እንዲደርሳቸው የበኩላችሁን ተወጥላለኝ። ከሰሞኑ እንግዲህ ያው ብዙ ጊዜ አልተለመደም ሳውዲ አረቢያ ላይ። ዱባይ ግን ስድስት ወር ከሰራችሁ በኋላ ካንስሌሽን የመጠየቅ መብት አላችሁ። እነሱም ደግሞ የመስጠት ግዴታ ስላለባቸው የሚያንገራግሩት ከስንት አንድ ልጅ፣ ብዙም አያንገራግሩም ይሰጣሉ ካንስሌሽን። ካንስሌሽን አስይዘው ከቤት ነው መሰለኝ የሚያስወጡት። ዱባይ ብዙም እንኳ አይገባኝም፣ ግን ያው ካንስሌሽን ይዤ ወጥቻለሁ ማለት ነው ሲሉ እሰማችኋለሁ። ያ ማለት ካንስሌሽን ይዘው ከፊል ፈልገው ምናምን ነገር ውጭ ለውጭ እየሰሩ ቀሰለ መስተካከሉበት ነገር ነው የሚመቻቸው ይመስለኛልና እኔ ደግሞ ሳውዲ ላይ ያን ያህል አልተለመደም። አልተለመደም ስላችሁ ካንስሌሽን የመጠየቅ ጉዳይ ፍጹም የለም ሲጀመርም ግን አንዳንድ አረቦች በደሞዝ ክፍያ ጉዳይ ደሞዝ መክፈል አንችልም እና በቃ በውጭ ስሪ ከፊል ፈልገች ተናዘል አድርጊ ምናምን የሚሉ አሉ በጨዋ ደንብ ማለት ነው ያን ደግሞ ደሞዝ መክፈል ስለማይችሉ አቅማቸው ስለማይፈቅድ ነው እንደዛ የሚያደርጉት አንዳንድ አረቦች ማለት ነው ግን ኮንትራት ጨርሼ ካንስሌሽን እጠይቃለሁ የሚለው ነገር እነሱ ጋር ራሱ እንግዳ ነገር ስለሆነ ያን ያህል ግራ ያጋባቸዋል አላቅም ብቻ እና እኔም ከሰሞኑ የገባሁበት ውጥንቅጥ የገባሁበት ነገር ያው ታውቃላችሁ እነሱ ሽንፈት የሚባል ነገር አይወዱም። በቃ እኛ ከእነሱ የበለጥናቸው ስለሚመስላቸው፣ የተሸነፉ ስለሚመስላቸው እንደዚህ አይነት ነገር አይወዱም እና ሲያንቀለቅላት ሰሞኑን እኔ ገና ኦልሬዲ ረመዳን በኋላ ነው የምጨርሰው ግን ህጉ የሚለው ያው ሁለት ወር ሲቀራቸው አሳውቆ ስለሆነ ልክ ረመዳን እንደገባ ላሳውቃት ነበረ ውሳኔ ማለት ነው። ግን ሄዳ ቤተሰቦቿ ጋር መክራ ዶልታ ምናምን መጣችና ነይ ተባልኩኝ፣ ሄድኩኝ። ምንድነው ሀሳብች አልች ማለት አልኳት። እኔ ደግሞ የሆነ ያጠፋሁ ነገር ነው የመስል የታቀላችው ሀሳቦች ምንድነው ምናስበች ነው ዝም ያልሹ ምንም ነገር ያደረኩት ነገር የለኝም። ሲጀመርም ያው ሁለት አመት ልሞ ላይ ነው ዩኒፎርም ነው ዩኒፎርም ልብስ አልገዛም እንደ እንደ ሰው እንደዚህ እንደዚህ አይነት ነገር የለም። እሷም ስለማትፈልግ ምንም ነገር የለም። ዝም ብዬ ተቀመጥኩትና ስጨርሽ ሄደሽ ትመለሻለሽ ወይስ አትሄጅም እዚሁ ነው የምቀጥየው ወይስ ደግሞ ሄደሽ ለዛውላ እንዲያሽ ነው የምትቀረው፣ ይሄን ነገር ማወቅ እፈልጋለሁ አለችኝ። አይ እኔ አላሰብኩበትም አልኳት። አላሰብኩበትም ግን አስቤበት አሳውቅሻለሁ ስላት ያን ያልኩባት ምክንያት ሳላስበው ቀርቼ አይደለም። ሲጀመርም ይሄን ያህል ሰዓት የተሐመልኩት ያው ይሄን ነው ፈል ስለምፈልግ ካንሰሌሽ መጠቅ ስለምፈልግ ነው እስካሁን ድረስ የቆየሁት እንጂ እንደሰው መጥፋት አቅቶኝ አይደለም። ያው ሀሳብ ስላለኝ በተረፈ ደግሞ ማማከረው የራሴ ሰው ስላለኝ በቃ ላስበበት ነው አሳውቅሻለሁ አልኳት። ብዙ እንዲቆይ ያልፈልግም እንድታሳውቂ ቶራልጭ ምሽ አልኳትና ከዛ በኋላ የማሽቃበት ፕሮ ማክስ መስራት ጀመርኩኝ። ይሄን የምነግራችሁ እናንተ ላይ ጠቅማችሁም ሊጠቅማችሁ ይችላል። ግን ደግሞ ይሄን የምነግራችሁ ለሰዎች የሆነ ነገር ደግሞ ጭማሪ ሆነ ምን መጠየቅ ስትፈድጉ ምን ማድረግ እንደለባችሁ እንዲረዳችሁ ለማፈልግ ነው። ግን የማሽቃበት ፕሮ ማክስ ሰራው ተጸድቶ ማያውቀው ቤቱን ተጸዳ፣ ፈሐፈሽ አድርጊ ያጸዳው። ጠዋት ስነሳ ቁርስ ምን ትፈልጋላችሁ? ይሄ ቁርሳቸውን ሰርቼ ቁርስን ያልሰራ ምን ነው ሰዎች የሚሰብኩ ቁርስ እንደዚህ ትፈልጋላችሁ ትሰራላችሁ ስላቸው ይሻሉ ተሰራላቸው ምናምን፣ ምሳ ምን ምሳምን የሰራው ህፃኑ ሲያለቅስ ምን ሄጀ ይዛለው በቃ፣ እስከ ዛሬ የማልሰራውን ስራ ኢቭን በረፍቴ ሰዓት ሁሉ ተነስቼ መስራት ጀመርኩ። አስብ ያለው ልናገር ወስኛለው። ምንም የራሴን ሰው መላችሁን አማክሬ ባለቤቴ ማለት ነው አማክሬ እንዴት ነው እንደዚህ እንደስተው ያለው ምናምን ስለው፣ በቃ ኔ ልኖር ነው ነው ምናምን ብለሽ ነገራት፣ ለባል ክብር አላችሁ ነው ሲለኝ፣ ከዛ በኋላ አወራት በራሷ ጊዜ ጠራችኝና አሰብሽበት ነው ያለች። አዎ አስቤበታለሁ፣ ተዘጋጅችበታለሁ እና እንዴት ነው ልትሄጅ ነው ልትቀሪ ነው ምን አሰብሽ ነው ስትለኝ፣ ለሷ የኔ ሐሳብ ዱብዳ ነው፣ ሰርፕራይዝም ጭምር ነው። ያልጠበቀችው ነገር ነው። ምክንያቱም እሷ የጠበቀችው እንዴት ነው ኢትዮጵያ ለእረፍት ሄጅ የምመለስ ወይም ሳልሄድ እዚሁ የምቀጥል ወይም ደግሞ ሄጅ ማልመለስ በቃ ከሶስት አንዱ ነው የጠበቀችው ነበርና፣ አይ ነው የሚፈልገው ተናዝል ነው አልኳት። ማለት አለች። አይ ተናዝል ነው የምፈልገው ሰው ፈልጌ ከፊል ፈልጌ በራሴ መንገድ ተናዝል ማድረግ ነው የምፈልገው። አሁን ነው አለችኝ። አሁን አይደለም ሁለት አመት ምናምን ነገር አልኳትና ከዛ በኋላስ ህገ ወጥ ነች ልትሰሪ ነው አለችኝ። የገባት አልመሰለኝም፣ ንግግር አሮ ነው አላውቅም ግን እንደዛ ስላት ህገ ወጥ ነች ልትሰሪ ነው አስጥለኝ። አይ ህገ ወጥ ህጋዊ ከፊል ፈልጌ ላሰራ ነው ነው ያልኩሽ አልኳት። ከዛ ስ አለችኝ ከፈለኩ ደግሞ ወደ ባሌ ማዞርም ይችላል ትላት እና ባሌ ሹፌር ሁኖ አንቺ እዛ የቤት ሰራተኛ ሆነሽ አብራችሁ ልትኖሩ ነው የመሰላት እሷ የቤቱ ሰዋክ ሆኖ እኔ የቤት ሰራተኛ ሁኜ አንድ ቤት ለመኖር ነው አደለም። በቃ እኔ ከሱ ጋር ህይወት መኖር ነው የምፈልገው። እሱ የራሱ ታክሲ ነው የሚሰራው፣ አረብ ቤት ምናምን ሰው አይደለም። ግን በቃ ከሱ ጋር መኖር ነው ህይወት ነው የምፈልገው ምናምን ስላት እና፣ ከዛ በኋላ ሳጨርሽ ልትሄጅ ነው? አይ ጨርሽ፣ አንድ ወር ሰራተኛ እስከምትገድ ድረስ ጠብቅሻለሁ አልኳቴ እሷ ጠ እሷን በፊትም ብላኛለች የምትሳፈሪ ከሆነ ትምህርት እስከሚዘጋ ሶስት ወር ታገሽኝ ስላለችኝ ሶስት ወር መጠበቅ ስለማልፈልግ በቃ አንድ ወር እጠብቅሻለሁ አልኳት። ግን እኮ አለች ደግሞ ህጉ አይፈቅድም አለች። ማለት በቃ ታውቃላችሁ እኛ የምናውቅ ይመስላቸው፣ የተማር ነው ይመስላቸው፣ ፋራፋንጎር ነው ይመስላቸው። ከዛ አይ ሙሳነድ ላይ ገብተሽ ማየት ትችያለሽ እንዴት እንደሚፈቅድ አልኳት።

ታውቁታላችሁ። የእነሱ ነጫ ጭባ ፊት ቡሽርጥ መሰለ፣ ንሶስላ መሰለ። ታውቃላችሁ፣ ንሶስላ ቡሽርጥ። ታውቃላችሁ። ታውቃላችሁና ቀላፊቷ፣ ወላሂ ያው ሰርፕራይዝ ድንገተኛ ነው እና በጣም ተናዳለች፣ ምናምን ነገር። ከዛ ገባችሁ የህፃኑን ያስቆኝ ሰገደች፣ ምናምን ነገር መጣች። ልጅሽ ማየት አትፈልጊም? አላችሁ መጥቼ፣ አይ አሁን አልፈልግም አልኳት። በስበቡ ልታሳፍረኝ ልጅ ማየት ትፈልጋለሁ ብዬ ነው የሀይ እያል ልታሳፍረኝ እኮ ነው የሱ ሀሳብ። አይ እኔ ልጅ አሁን ማየት አልፈልገም አልኳት። በቃ በዛ ሁኔታ ውስጥ ተቋጨ ነገራችን። ግን እዚህ ጋር ከነሱ የምረዳው ነገር ምንድነው እኛ ምንም እንደማናቅ ምንም ነገር በቃ ይሆን እኛ ሀበሽ ስንባል እንደማር ሽንቁቅ ነን፣ የሆነ ነገር መናገር ፈልገ መናገር አንችልም ምናምን ነገርና ህጉ የምናውቀው አይመስላቸውም ምናምን? የሆነ ነገር ስትፈልጉ እናንተ ቤቱን ፋፈሽ አርጋችሁ ካጸዳችሁ በኋላ ይሳቃችሁ ውላችሁ ማማ ምናም ምላችሁ ሳቃብጡ ውላችሁ ጠይቁ። ስለ ህጉ የምታውቁ ከሆነ እንደኔ በድፍረት መጠየቅ አለባችሁ። በቃ ነው አሁን ኦሬዲ። አሁን ረመዳን ሊደርስ ሲል አልነገረችም ስለምትል ጅሎች ናቸው እነሱ ቀድማ- ቀድማችሁ ሁለት ወር ሲቀራችሁ አሳውቁ ስለሚል ረመዳን እንደደረሰ እኔ ያው ህጉ የሚለው ሁለት ወር ስለሆነ ላሳውቅሽ ብዬ ነው እንጂ ተነጋግረናል ብዬ

በቃ እስከ ጥግ ድረስ ይሄዳለሁ እና አንዳንዴ እኛ ሀበሻ ስንባል መናገር አንችል እነሱ ፊት መብላት አንችል የሆነ ነገር አንችልም እና ስለ ህጉ ምናቅ አይመስላቸውም በቃ ከስራና ከስራ ውጭ ምናቅ አይመስላቸውም እና ለዛ እንድትጋጋጥ የሞከረችው ሳራሱ ሁሉ ነገር እንደማቅ ስነግራት ያው አማራጭ የላትም እሺም የለም እምቢም የለም ዝም አለች እንግዲህ ቁርጤን ማወቄ ከሁለት ወር በኋላ ነው ዛኔ ያለውን ነገር ደግሞ እነግራችኋለሁ። ግን እናንተ መናገር ያለባችሁን ነገር በስርዓት መናገር ትችላላችሁ። አሁን እኮ ጊዜው ቴክኖሎጂው ቀሏል። ማለት በአካል ቀርባችሁ መናገር ባችሉ በአማርኛ ጽፋችሁ ያን ትናንስ አድርጋችሁ ላኩላችሁ። በቃ አረብኛ መጻፍ ባችሉ፣ እኔ አረብኛ ጽፋለሁ። የምፈልገው ነገር የሆነ ነገር መናገር ስፈልግ አንድ ቀን ለፍታ ጋር አርቤ ተነጋግረን አናውቅም። እንደዚህ እፈልጋለሁኝ ይህን ጊዜ ግን ይሄን አምጪልኝ ቴክስት ጻፍሩ ይዛል። ጥጥ ነው በቃ ሌላ ነገር የለም። ግን አንዳንድ ጊዜ ሀበሻ ስንባል በጣም ብዙ ጊዜ እና እራሱ ይላሉ ሀበሾች ቁርሳቸውን በስርዓት አይበሉም። ስራ ሰርተው ሲጨርሱ ምናምን እንደ ሌላ ዜጋ ኮፍና አድርጎ በልቶ ነው ቁርሱን ስራ የሚገባው። ራሱ የሆነ ነገር መናገር ፈልገ መናገር አንችልም። ስለ ህጉን ያወቅን እንዳላወቅን እንሆናለን። ምግብ ላይ አዩን አላዩን ተሳቀን ነው የምንበላ ምናምን እንደዚህ አይነት ነገር ይህን ባህሪያችን ብንቀርፍ የተሻለ ነው። ለእኛው ነው ዙሮ የሚጠቅመን። ለማንኛውም ራሳችሁን ጠብቁ። ያለው ነገር ይሄ ነው። መጠየቅ የምትፈልጉን ልጆች ለእናንተም አዲስ ነገር ይሆንላችኋል። ምክንያቱም እንዴት መጠየቅ እንዳለባችሁ ያው እንግዲህ እንደ ሰዎቻችን ቢለያይም አያጠያይቃችን ግን በቃ በጥሩ በፍቅር መልኩ ሲሆን ደስ ይላል። እንደዚህ ብላችሁ ጠይቋቸው። እናንተም መጠየቅ የምትፈልጉትን አካል እንደዛን ያለው ጉዳይ ለምንም ላይክ ሸር ሰብስክራይብ በማድረግ ተቀላቀሉ። ወዳችኋለሁ። በዱአችሁ አንድ እረሳሳ። ኢንሻአላ። ሰላማችሁ ብዛ። ባይ